አንቺ ሳይሆን አደይ ነው ስሜ። እረ እባክሽ የኔ አደይ አበባ እንድልሽ ጠብቀሽ ነበር። ከዚህ ከለምለም ጋር የሆን ሽማደር መልሴ ተማሹ የልብ ልብ ሰጠችሽ። ትሰምኛለሽ፣ ስለ እኔና ስለ እሷ አንቺ ምንም የሚመለከትሽ ነገር የለም። እንደማይመለከተኝ ቀስ እያለን እናየዋለን። አሁን ሂጂ ውጪ፣ ስራሽን ስሪ። ምንም ልሰራልሽ አልችልም። ፍቅር በጣም ይቅርታ። ለምለም ስትመጣ፣ እሷ ትሰራልሻለች። እኔ እድሜ ለአንቺ እጄ መስራት አይችልም። ፊትሽን ነበር ማቃጠል። ሰምኛለሽ፣ ድጋሚችን እንዳሰነዝር አዴአ ፍቅር፣ በዚህ ምን እየሰራሽ? ምግብ እንድትሰራላት እያዘዘችኝ ነበር። የኔ ጥፋት ነው፣ መስራት ነበረብኝ። ምን ማለት ነው ደግሞ? ይኸውልሽ፣ አዴ፣ አንቺ ለአንድ ለሶስት ቀን ማረፍ አለብሽ። ፍቅር፣ መታልገሽ ቤቷ አልተጸዳም፣ ምግብም ደግሞ ምንም የለም። ለካ ምን ነገር አልሰራም። በጣም ይቅርታ። እኔ እኮ የቅድ መስሎኝ ነው፣ አሁን አልሰራልሽ አንቺ አስመሰኝ። አሁን ዴቭ ሲመጣ ነው ያዘንሽልኝ የምታስመሰኝ። ፍቅር ምን ዴቭ፣ አንተ ከመምጣት በፊት እኮ እየጻተችብኝ ነበር። ውጪ! እሺ አሁን ደግሞ ምን አደረኩ? ፍቅር፣ ውጪ። ከዛ ሳሎን ብቻችንን እናወራለን። አዴ ለዚህ ችልሽ ፊታ ትስቻት። ቆይ እንደዛ ካደረገች በኋላ አሁን ይቅርታ ነው ትያት? መላድርግ ብለን ወደ ፍቅር ቤት ውስጥ ከማንም ጋር አትስማማም። ደግሞ እናቷ አደራ ያለችኝ ለእኔ ነው። ደግሞ ብቸኝነቱ ከብዷት አንድ ነገር እንዳትሆን ፈራው። ፍቅር ምንም አትሆንም። መቼ ሰው ተወድና ነው ብቸኝነት ሚከብዳት? ፍቅር በጣም ራሱ ወዳድ ናት። ብቻዋን ነው መኖር የሚፈልገው። ሰሚኝ አለሻ? ከዚህ በኋላ ስለ ፍቅር ስታስቢ እንዳላይ። ሽሺ እሽ ደ ባልጨነቅም ግን አንተም ቢሆን ፍቅርን በዚህ ልክ አትግፋት። እሷ በሰጠችን ጥላቻ ልክ እኛ መመለስ የለብንም። በፍቅር ካልሆነ በምንም እናሸንፋት አንችልም። በፍቅርማ ስንት የሞከርኳት መች ትሰማለች? በጣም እኮ ራሱ ደናት ቢሆንም ከአቅሟ በላይ አትናገር፣ ትሰበራለች። የምርሽ ነው ግን፣ እንደዚህ ምት የምናወራው እኮ ስለ ፍቅር ነው አሁ፣ የምሬ ነው። እሺ ለማንኛውም እኔ እሺ ሰላም፣ ሰላም። ጤና ይስጥልን ውድና የተከበራችሁ ውድ እሱ ቤተሰቦች እንኳን ደና መጣችሁ። ይዛ ያለችሁ በሰላማችሁ ብዙ ትበሉልን። ሰራተኛው አዳይ ክፍል አርባ ሦስት ይዤላችሁ መጥቼአለሁ ማለት ነው። ዴብን ለአዳይን እንግዲህ የፍቅር ጥያቄ አሁን እስካሁን ደግሞ እያቀረበላት ነው። እሷ ደግሞ እስካሁን አልተቀበለችውም። እስካሁን ደግሞ እየለመነች ነው። ከዛ ትወጅኛለሽ አዳይ እላታለሁ። ቀጥታ ትወጅኛለሽ ወይታ ትወጅኝም አዳይ ኧረ፣ ተወደደ ሰው እየሰማ ነው ባሉ ካተጋ የካተ ጋር ምን ተላሉ። ቆይ፣ ምን አለበት ወደ ህሎ ብትይኝ ይላታል። ከምን ሽ ላይ ይቀንሳል። ዋናው ዋናው በቃል ሳይሆን በተግባር ነው። ዴቭ፣ እስኪ የማደርጋቸውን ነገር እያቸው እና ያኔ ሳልወድብ ታውቃለህ። አንተ የሰውን ሐሳቢ ነክ አንተ ያለ መውደድ አይቻለም። እሱ ማውቃለሁ። እሺ፣ በቃሁን ከጨረስክ ሚሄድ ትለዋለች። ቆይ መቻወራንና ነው አዳይ ሄብ፣ ይቅርታ ይቅርታ። ምን ያደርግልኛል አዳይ፣ ከአሁን አሁን አልፈልግም ያልሽኝ፣ ከአሁን አሁን ትፈልገኛለች ያልኩኝ፣ ፍቅሬ ተቀበለች ያልኩኝ፣ በጉጉት የጠበኩኝ ይላል። አዳይ እኔ እየተጎዳሁብሽ ነው፣ ይቅርታ አልኩ። የእሱ ነው የውሽት ማስመሰያ እሺ አብረን ሊሆን ይችላል፣ ግን እሱ ውሸት ነው። ለምን ውሸት ይሆናል አደይ? ላንተ አለ ዴቭ እኔ ሁሌም ካቼ ፋቼ ከአጠገብሽ ልቁምልሽ፣ ሁሌ በሚያስፈልግሽ ሰዓት ከአጠገብሽ አለሁ። አደይ እኔ ካንቺ መራቅ አልፈልግም ትላለች። ዴቭ አንተ ለእኔ ሁሉም ነገር እየሆንክልኝ፣ እኔ ለአንተ እንደዛ ማድረግ ይገባኛል፣ ግን ማድረግ የሚችል አይመስለኝም። የአንተ ፍቅር ብቻ የተቀበልክ ማለት መኖር አልፈልግም። አንተ እኮ በጣም ጥሩ ወንድሜ ነህ። እንድታዝን እንድትከፋ አልፈልግም ሁሌ ደስተኛ ሆነ ልትኖር እፈልጋለሁ ትላለች አዳይ። እና ፍላጎቶች ከሆነ ለምን ዋክሽን አዳይ ብሎ አብረን ደስተኛ እንሆን እያለ ጌቭን፣ ለምናተ ይቅርታ ይሄ ማሰብ አልችልም ብላ አዳይ ትመልስለታለች። ይህ ለማሰብ ብዙ ችግሮች አለብኝ። እነዚህ ችግሮች ቦታ ቦታ ካስያዝኳቸው በኋላ እነግርሃለሁ። ጊዜን እሺ፣ እስከመቼ ግን ልጠብቀኝ አልፈልግም። የአንተ ጊዜን መሻማት አልፈልግም። እሺ ተጨማሪ ጊዜ ልጠብቅሽ። ቆይ እንዳትወስኝ ያደረግሽ ምንድ ነው አዳይ? ሌላ ታደብ፣ የእናንተ ጉዳይ ብርሃኔ። ብቻ እኔ አንተ ማትረዳቸው ብዙን ችግሮች አለብኝ። በዚህ ሁኔታ ውስጥ እሺ ብዬ አንተን እዚህ ስቃይ ውስጥ ላስገባ አልፈልግም። እና ለባርኮትን እንዴት እሺ ያልሽው? ለእኔ ስለምን ከበደሽ? ባርኮትንም እሺ ያልኩትም ቤት ውስጥ ስገባ ፍቅ ስትናገረኝ የእሷን አፍ ለማስያዝ ብዬ ነው እንደዛ ያልኩት። እሺ አዳይ እኔ ግን እንደ ባርኮት ከማንም ሴት ጋር ጥዬሽ አልሄድም የፈለገችው ሴት ብትመጣ አንቺ ብቻ ነሽ ብቻዬው ሴት ለእኔ አንቺ ብቻ ነሽ የተፈጠርሽው በዚህ ነገር አሳብ አይግባሽ ይላታል አይ ዴቭ ተው አብረኸኝ አትጎዳ እኔ ችግር የከበበኝ ሰው ነው ትላለች አዳይ ዴቭም እጠብቀሻለሁ እስከመቼ ነው የምጠብቀኝ ዴቭ ፍቅር እኮ ታፈቅርሃለች ልቤን አትስበሪው ይላታል ዴቭም ማለት ነው አዳይ ብዙ አትቆይ ይላታል ዴቭ። ቶሎ ውሰኝና ቁልጦ ነገርኝ። የፍቅር ሁኔታ ሳስቦኛል፣ ጥሩ ውስጥ አይደለችም። ራሷ ላይ አንድ ነገር ብታደርግስ ትላለች አዳይ። ምንም አትሆንም እስክ ትለምደው ነው። አይ ምትል ከሆነ አይ ሁሉም ነገር እኔ አውቃለሁ። ምን ልታደርጋት ነው እሱ ለእኔ ተዩ ይላታል ዴቭን። ከዛ በኋላ አዳይም ቁጭ ብላ ታስባለች ማለት ነው። ቁጭ ብላ እያስበች የፍቅር ነገር እሱ ለዴቭን እሺ ካለችው ፍቅር ትጓዳለች ብላ እንግዲህ የሷን የፍቅርዋን መሰዋዕትነት እየከፈለች ትገኛለች ማለት ነው። የፍቅር ብላ ሁሉም ነገር የምትወደውን ልጅ ልትተው ነው ማለት ነው። እንግዲህ በጣም ይከብዳልና በጣም ያሳዝን ነገር ነው። አዳይ እስካሁን ለዴብን ፍቅሩን አልተቀበለችውም። እሱ ደግሞ በሷ ፍቅር እያበደ ይገኛል ማለት ነው። እንግዲህ እስኪ በቀጣይስ እሺ ትለዋለች ሳትለውም በሚለው ነገር አብረን እናያለን። ከዛ በኋላ ሊዲያ ኤላ ቤት ሄዳ ለይባክ ተነስና እስቲ ትንሽ እንጨፍር ፈታ ነበል ትለዋለች ተለዋለች አረ በቃሽ እሺ በለኝ በቃ ሊሊ በቃ እንደ እሺ አትይም ይለታል እሺ ብሎ ግድግድ ብሎ ተነሳና ከዛ በኋላ ሊዲያ ወደ ከዛ ሊዲያ እኔ ደግሞ ተሳስቻለሁ ትላለች ለምለም ለካ ርቀትም ሰው ከሰው ያለ ፍቅር ይቀንሳል እኔ አልገባኝም እንጂ ለካ አንተ ተቀይረሃል ትለዋለች ሊሊ በጣም ታደርግልኝ ግን ደግሞ ለአንቺ ያለኝ ፍቅር እውነተኛ እና ትክክለኛ ፍቅር ነው ይላታል። ኤላ በምንም በምን እንደማይቀየልብሽ ያውቀዋል እንያቀዋል። እሺ በቃ አሁን ስራ ልስራበት ልውጣላችሁ። የጀመራችሁ ልጨርሱ ምንድን ነው የምንጨምር፣ ብቻ ከሌዱ ስንደንስ ሌላ ነገር አስበሽ አይደለም ይላታል። ኤላ የፈለጋችሁት ነገር ማድረግ ትችላላችሁ። ትላለች ለምለምን። ከዛ እንደዚህ የተባለ ሌዲያ ወደ ውስጥ አንቺስ ከሆን ምን ትላታለች። ከዛ ሚዲያ ኢናታ ለስቱ ጨርሻለሁ ቤቱ ለጥላላ ይሄዳለሁ፣ ትላለች ኦኬ፣ ፈጠን አድርገው እኔ የምልሽ ግን ሰበብ ስራ በሚል ሰበብ እዚህ ሌላ ቤት መጥቶስ? ይላል ለማየት ነው ደርሰሽ አዛሽ ለመሆን ከቻልሽ ውጭ ልኝ ስራ ይለትራበት። ቆይ አንቺ እስከ መቼ ነው የሰው ቤት ጥገኛ ብለሽ እ እዚህ አስገባሽ አሁን ደግሞ እዚህ መጣሽ። ቆይ ምንድነው የሚያመላልስሽ? ትላታለች ሊዱ። እኔ በማንም ላይ ጠገኛ አይደለሁም። ዛሬ እዚህ ላይ ለመቆም የራሴ ጥረት ነው እኔ እኔ ልክ እንዳንቺ በቤተሰብ በቤት በገንዘብ አይደለም፣ ዛሬም ቢሆን ነገም ቢሆን በራሴ ጥረት ነው እንጂ በኤለ ወይም በዴቭ አይደለም ብላ ለምለም ትመልስላታለች። ለእኔ ብለሽ ስለምን ድብናቸው የሚቆጡታን ብላ ከዛ በኋላ በቃ ከዚህ ቤት ውጭ ልኝ ስራ ሌ ስራበት ትችላለች። ለም ለምን ከዛ ሊዱ እዚህ ሄደስኮፍ ያች ተጫወቺ ይዱላ የ ለም ለምን ትጮህባትና ወደ ሳሎን ወዘው ትላለች። ከዛም በኋላ ፍቅርን እዚህ ጋር ሳሎን ላይ ቁጭ ብላለች። ሳሎን ላይ ቁጭ እንዳለች ዴቭ እና አዳይን ገቡና ዴቭ ፍቅር ይላታል። ወይ ዴቭዬ እነዚህ ልጆች ምን ይሰራሉ ትላለች። ከእነዚህ ልጆች ግ ደግሞ ምን የጠነሰች ነው ይላታል። እኔ ምንም አውቀው ነገር የለም አዳይን ካላመጥሽ ብሎ አስፈራርቶኝ ነው። አዳይ ፈልጎ ነው የመጡት ከእነሱ ጋር ምን እንዳላት እነሱ አለ አዳይን ጠይቃት። አራዳይ ጋር ምን አለ ለምንድነው አርፎ የማይቀመጡ ይላል ዴቭ ቆይ ምንድን ነው ችግራቸው? ችግራቸው ማዳይ ነች ብላ ፍቅር ትመልሳለች። የውለሽ አዳይ ከዚህ በኋላ እዚህ ቤት እንዳይመጡ ደግሞ እንፈልጋቸው ከሆነ ሌላ ቦታ ተቀጣጣላችሁ ከእኔ ጋር ምንም ጉዳይ የለም። እናንተ ጥልታችሁን ነገር ያጥልታችሁን ነገር ካለ ከሱ ጋር አውሬ ትላታለች። ከዛ የሚያስቸግሯት ከሆነ ሁለተኛ አጠገቧ እንደማይደርሱ አስጠነቀቃችኋለች ትላለች አዳይ። ከዛ እነዚህ ልጆች ቪድ እንኳን ለመቆሙ ይህነ በአጠገባቸው እንኳን እልብስቲ እንዳላይሽ በጣም መጥፎቶች ናቸው። ይሰምኛለሽ፣ አዳይ ይኸውልሽ፣ አዳይ በተቻለሽ መጠን ከነሱ ጋር ተጠንቀቂ ይላታ ዴቭ ለአዳይን ያስጠነቅቃታል። ፍቅር ደግሞ እሷ ምን ያደርጓታል፣ ቤተሰብ እኮ ናቸው፣ ፍቅር፣ ትርፍ ነገር ባትነጋገሪ መልካም ነው ትላታለች። እኔ ያሳግደሽ ከባርቆት ብር አልተቀበልሽም። ዴቭ ደግሞ ይሰምኛለሽ፣ አንቺ የሰራሽ ስራ ሰው ላይ አትናገሪ የራስህ ጉዳይ እሺ ትላለች ፍቅር። ልካ ፋራናህ ትለዋለች። ከዛም በኋላ ዴቭ ፍቅር እርድና፣ ሰው ማሰቃየት፣ ሌብነት፣ ውሸት ከሆነ ፍቅር ብሎ ይቅርብኝ ይላታል። ከዛ አዳይ ዴቭ ይቅርባት፣ ና ከሷ ጋር ና ነውታ ትልናሱ መቼ ማትለቢ ብሎ ይወጣሉ። እሷም ተናዳለች። ፍቅርም አበደች ጭሰች ማለት ነው። እዚህ ጋር ኪንጎ እና ዳይመንድን

በልበል ፎ ቀይማ የማ እንደዚያ ትናገራት ይላል ዳይመንድ። ኸረ ተጀመረ የአንተን ፍቅር። ኸረ እኔ ፍቅር ከያዘኝ አያሰንፈኝም። ሰው አይደለህም ፍቅር አይዝህም እንዴ? አንድ ቀንማ አንተን እናንተን የምትል ሴት ትመጣለች። ኸረ አንተ ዛም ተጃጃል ይለዋል። እኔ ዳይመን ላይ እንዴ የምንጃጃለው? ኸረ አልሰማህም ይለዋል እንዴ ኸረ ዛፋ ዛፍራ አበ እነዚህ ልጆች መጡ እያለ ዳይመንድ እናመልጥ ኑር ሲል፣ ቆይ ለምንድ ነው ምሯራጠው ከአንተ እኮ እኩል የተሯራጥ ሌባ ትመስለልከኝ፣ ያለ ከዛ የራስ ጉዳይ ነው ያለ፣ ዳይመንድ ይሮጣል። ግንኮ ደሞ እዛም ቁጭ ብሎ ያያል ማለት ነው። እዛም ቁጭ ብሎ እያየ እኔማ ሌባ አደለሁም፣ ሌባ ኮህነሱ ሆን ብሎ እሱ ደግሞ ቆረጥ ብሎ ቁጭ ብለዋል ማለት ነው። ከዛ ዳይመንድን አመለጠ። እነሱ ከዛ ሊዲያ ወደ ኤላ ቤት ልጅ ከቤት አባረሮች እንዴ? ምን ማለት ነው? ማን ነው ከቤት የሚያባረር? ምናልባት ፍቅር አባረረችሽ ብዬ ከሆነ ነው። ኧረ ማንም የሚያባረረኝ ሰው የለም። ታዲያ ከቅድም ጀምሮ እዚህ ምን ትሰራ ያለሽ? ይላታል ነው ወይስ እዚህ ለመኖር ያሰብሽ ነው? ምነው ነው የላዬ ልብሴን መጥቼ ልጀምር እንዴ? ቢያረግኝማ በምን እድሜ ትላለች፣ ትቀልድበታለች። ከዛም በኋላ ለምለምን ስራ ጨርሳ ሌላ የሚሰራ ስራ ከሌለ ልሂድ ትላለች። አሁን ሂጂ፣ እዚህ ምን እንገትልሻል ትላታለች። ሊዲያ፣ ሊሊ ይህ ሁሉም ሰዓት ሰርተሽ ልትሄጂ ነው? እኔ የምግብ ችግር የለብኝም። ከምን እና ወደዚህ የማን ምግብ ችግር አለበት ብሎሻል? እኔ እንደዛ ለማለት ፈልጌ አይደለም ንብዬ ይላታል። ያው ከኛ ጋር ብትቆይ ደስ ይለኛል ብዬ ነው፣ ትንሽ ብትቆይ ደስ ይለኝ ነበረ? ስራዬ መስራት እንጂ እዚህ ለመቀመጥ ፍላጎት የለኝም። መሄድ አለብኝ ቤት ሄጄ ብዙ የሚጠብቀኝ ስራ አለ ትላለች። ግን ምንድነው ነው እንዳረጉት ነገር ነገር የሚለች ትላ ከዛ ለምለምን ሮጥ ብላ ትወጣለች። ከዛ በኋላ ኤላንን የሊዲያን ይጮህባታል። አንቺ ምንድነው ከነሷ አራስ ማትወርጂ ከአዳይና ጦራት ለመዶማት ወጂ ለመዶም ዳያቸው እስኪ እናተ እንደነሱ ጥሩ ሰው ሆኑ ብሎ ጥሏት ብድግ ብሎ ተነስቶ ወደ ክላሱ ይሄዳል። እርሷም ደግሞ ሶፋ ላይ እንደጋደመች ተጋደም አለች ማለት ነው። ከዛ በኋላ አዳይን ወደ ክፍሏ ሀሳብ እያሰበች ትገኛለች። ከዛ ፍቅር ትገባለች። ሲማን ቺ ትላታለች። የዛሬ የነበረን ቆይታ በዚህ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንበቱ። ሰላም ለሀገራችን፣ ሰላም ለሕዝባችን ያልኩኝ ከዚሁ ሰናበታችሁ አለሁኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ለማድረግ ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ሁሌ የምለቀላቸው ቪዲዮ እንዲደርሳችሁ የደውል ምልክቷን በማቋር ቤተሰብ እንዲሆኑ በአክብሮት በትህትና እንጠይቃለን።